ወይዘሮ ዘውድነሽ ወርቁ ይባላሉ። የሸገር ከተማ ነዋሪ ናቸው። እኚህ እናት ጉልበታቸው ባልዛለ ሰዓት ሀገራቸውን በተለያዩ የሙያ ዘርፎች ተሰማርተው አገልግለዋል። ቀን ቆጥሮ በመጣ የዕድሜ ድካም አሁን ላይ የአይን ብሌናቸውን አጥተዋል። ይህ አቅምን የሚነጥቅ የሕይወት አጋጣሚም ስራን በቀላሉ እንዳይሰሩ ከማድረግ ባለፈ ለችግር ቢዳርጋቸው በጥገኝነት ከሰው ጋር ተጠግተው ህይወትን እንዲመሩ እንዳስገደዳቸው ያነሳሉ። የምኖረው ሰው አስጠግቶኝ ነው ከልጆቼ ጋር እና ቀደም ሲል ሰራ ነበር። ስራ ግን ዓይኔ ጠፋ። በዛ ምክንያት ኪራይ መክፈል አቃተኝ። ሰዎች አስጠግተውኝ ሰዎች ጋር ነበር ምሰራው። ማነው? የምኖረው ከልጆቼ ጋር ዓይኔ በሚያይበት ሰዓት ሰራተኛ ነበርኩኝ። በሀገር መከላከያ በሆመቹ ውስጥ ሰራ ነበረ ጥቂት አመታት፣ በመቀጠል ደግሞ ፕሮጀክትም የግልም እየተሯሯጥኩኝ ብዙ ቦታ ሰራ ነበር እና እኔ በጠፋ ሰዓት ሰው ጋር ስቀመጥ በጣም ከባድ ነው፣ አይቶ ያለማየት ማለት ነው። የስድስት ልጆች እናት የሆኑት ወይዘሮ ጥላይ ኃይሉ ኑሮን ለማሸነፍ ልጆቻቸውን ለማሳደግ ደፋ ቀና የሚሉ ተስፋን በእጅጉ የሰነቁ እናት ናቸው። እንዲህ ባለው ሁኔታ ህይወትን እየገፉ ባሉበት ወቅት ባለቤታቸውን በሞት ያጣሉ። ያኔ ሁሉም ነገር እንዳልነበር ሲሆንባቸው ኑሮ ከእጅ ወደ አፍ ሆኖ ልጆቻቸውን ለማስተዳደር ቢሳናቸው፣ ቤት ኪራይ ለመክፈል አቅም ቢያንሳቸው ልክ እንደ ወይዘሩ ዘውድነሽ ሁሉ ከሰው ተጠግቶ ለመኖር የተገደዱ አቅመ ደካማ እናት ናቸው። ሞዳም ወዲም እየተዛዛርኩኝ አባታቸው ኢህአዲግ ሲገባ ነው የሞተብኝ። ስድስት ልጆች ትቶብኝ ሄደ። ከስድስቱ አራት ቀሩልኝ። እነሱን እየተዘዋወርኩኝም በክራይ ቤትም በጥገኝነትም እየተዘዋወርኩኝ አሳደኳቸው አሳደኳቸው፣ አስተማርኳቸው እና ራሳቸውንም አልቻሉም። ግማሻቸው እንዲሁም እንትን እያሉ ሆኖብኝ በየቦታው በየስርቻው እየ ተዘዋወርኩኝ ያሳድጌያቸው ነበረ። ልጆችም ዛሬ ላይ የባለ ታሪኮቻችን ህይወት እንደ ትላንቱ አይደለም። ለሀገር የከፈሉትን ውለታ ተቆጥሮና ህልማቸው እንዲፈታ አይዟችሁ፣ አለንላችሁ፣ ከጎናችሁ ነን ባይ ጠያቂ አግኝተዋል። መንግስት በየጊዜው በሚያደርገው ላቅመ ደካሞች እና አጋዥ ላጡ በሚያደርገው ድጋፍ የቤት ስጦታ ባለቤት ሆኗል። መንግስት ችግሬንም የአይኔን መጥፋትንም በማየት ክፍለ ከተማውም ወዲሳ ወረዳም፣ ቱሉ ዲምቱ ወረዳም ችግሬን በማየት ቆንጆ ቤት ሰጥቶኝ በአሁን ሰዓት በመልካም እኖራለሁ። ያልገመትኩት ቆንጆ ቤት ነው የተሰጠኝ። እጅግ በጣም እና ያለማየት ማለት ይከብዳል። ዙሪያው ገደል ነው ዙሪያው ገደል ነው እና መራመድ እንኳን እንደማልችል ነው መናገራችሁ። ቤት ከተሰጠኝ ዲ ይመስገነው ለጌታ ይመስገነው። ለጌታ ለመንግስት እግዚአብሔር ይስጠው፣ ለእናንተም እግዚአብሔር ይስጠው። ሰጡኝ። ወዴሳ ወረዳ፣ ቀበሌው ሁሉም ሰጠኝና በቃ ይሄው እኖራለሁ። ደስታ፣ በጣም ደስታ። ካልጠበቅኩት በላይ ካልጠበቅኩት በላይ አቅሜ የማይችል በላይ ቤት ቆንጆ ቤት አገኘሁ። እኒህ እናቶች ችግራቸው ቢቀል እንባቸው ቢታበስ ለጎናቸው ማረፊያ ቢያገኙ ከአንደበታቸው የሚሰማው ምርቃት ሆኗል። እግዚአብሔር ይስጣችሁ፣ እንዲሁ እኛን እንዳስቀመጣቸው በወርቅ ላይ ቁጭ በሉ ሰጣችሁ። ይኸው እንኖራለን፣ ተዝናንተን እንኖራለን። አይኔ ቢጠፋም መስራት ባልችልም መኖሪያ ቤት ስላገኘው ችግሬ ስለተቀረፈ፣ በቅድሚያ እግዚአብሔርን አመሰግናለሁ። በመቀጠል መንግስትን ለሰጠኝ እጅግ በጣም ነው የማመሰግነው። ክፍለ ከተማውንም፣ ወዴሳ ወረዳንም፣ ቱሉ ዲምቱ ወረዳንም እጅግ አድርጌ ነው የማመሰግነው። እጅግ ወይዘሮ ዘውድነሽ ወርቁና ወይዘሮ ጥላይ ኃይሉ ያኔ ማረፊያ ባጡበት ወቅት ተስፋ በራቃቸው ጊዜ ተስፋ ለሆኗቸው ይህም ቀን ያልፋል ብለው ከጎናቸው ላስጠጓቸው ደጋግ ወገኖቻቸው ክፍያቸው ምስጋና ብቻ ሆኗል።